ሰላም ሰላም፣ ውድ ቤተሰቦች ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ድ ማቴማቲክስ በሀብታሙ በሰኘው የዩቲዩብ ቻናል የተለያዩ ኢኮኖሚ ጉዳዮች እንደምና ይታወቃል። እንግዲህ ዛሬም አዲስ የመንግስት የሰራተኛ የቀን ውሎ አበል እንግዲህ ይፋ መደረጉን ተከትሎ ይህን መረጃ ይዤ መጥቻለሁ ማለት ነው። በዋናነት የምናየው እንግዲህ ይሄ የቀን ውሎ አበል ለየከተማው ለቁርስ፣ ለምሳ፣ ለእራት እና ለአልጋ ስንት ስንት ብር ነው የታሰበው የሚለውን ነገር ነው ማለት ነው። በዝርዝር የምናየው አብዛኞቹ ሚዲያዎች ያወጡ ዜናውን ነው። እስኪ እኛ በተንተ እናድርገን እንየው። እንግዲህ ይህን ዜና ትናንትና ሲቪል ሰርቪስ ኮሚሽን አጋርቷል። እንዲሁም ደግሞ የኢትዮጵያ የኢትዮጵያ ብሮድካስቲንግ ኮፕሬሽንም በፔጁ ለቆታ ስለዚህ ዳታዎቹ ከዛ ላይ በቀጥታ ማግኘት ይቻላል። እንግዲህ ክፍ ሁለት ነው የሚለው የቀን ውሎ አበል ክፍያ አፈጻጸም ይላል። መጀመሪያ የተቀመጠው ነገር ምንድን ነው? የቀን ውሎ አበል ተመን የሚሰላው ከአንድ ቀን ውሎ አበል ክፍያ ውስጥ ለቁርስ 10 ፐርሰንት፣ ለምሳ 25 ፐርሰንት እንዲሁም ደግሞ ለእራት ደግሞ በተመሳ 25 ፐርሰንት እና ለአልጋ ደግሞ 40 ፐርሰንት ነው የተቀመጠው ማለት ነው። እንግዲህ ይሄ በሶስት ደረጃ ነው የተቀመጠው የመጀመሪያው ደረጃ እንግዲህ ከ6ሺ እስከ 12499 ብር የሚያገኙ ናቸው። ይህንም በደሞዝ ደረጃ ካየነው ከደረጃ አንድ እስከ ደረጃ ስምንት ያሉ ናቸው ማለት ነው። ሁለተኛ ደረጃ ሁለት የሚባለው የቀን ውሎ አበል ክፍያ ደግሞ ደሞዛቸው ከ12500 እስከ 17999 ናቸው። ይሄ በደሞዝ ደረጃ ካየነው ደግሞ ከደረጃ 9 እስከ 12 ያሉት ናቸው ማለት ነው። የመጨረሻው እንግዲህ ደረጃ ሶስት የሚባለው ደሞዛቸው ከ18ሺ ብር በላይ የሆኑት ናቸው ማለት ነው። ስለዚህ እነዚህ ደረጃዎች ናቸው ያሉት። የመጀመሪያው ከአንድ እስከ 8 ነው። ሁለተኛው ደግሞ ከ8 እስከ 14 ያለው ይመስለኛል። የመጨረሻው ደግሞ ከዛ በላይ ያለው ነው ማለት ነው። ስለዚህ በእነዚህ በሶስት ደረጃዎች ነው ማለት ነው አበል የሚከፈለው። ይሄ ነው የወጣው እንግዲህ ለምሳሌ ደረጃ ሶስትን ብንወስድ የዋና ክልል ከተሞች ለሚከፈለው አበል ይሄ ነው። ለምሳሌ የአማራ ክልል 1647 ነው ማለት ነው የሚታሰበው አዳማ ከተማ 1607 ደቡብ ኢትዮጵያ 1647 እያለ ይሄዳል ማለት ነው። እስከ ማዕከላዊ ኢትዮጵያ 14 ነው አሁን 1607 ድረስ ይህም እናደርጋለን። እንግዲህ እዚሁ ዶክመንት ላይ በተቀመጠው መሰረት ለቁርስ 10 ፐርሰንት፣ ለምሳ 25 ፐርሰንት፣ ለእራት 25 ፐርሰንት እንዲሁም ለአልጋ ደግሞ 40 ፐርሰንት አድርገን እናየውና እናንተ በዚህ አካባቢ ላይ የምትኖሩ ሰዎች በተለያየ አካባቢዎች የምትኖሩ ሰዎች ሪሊ በዚህ ብር በተለይ ደግሞ አልጋውን ማግኘት ይቻላል የሚለውን ነገር ኮሚንት ጽፋላችሁ ማለት ነው። ሆ በኔ ኦብዘርቬሽን ሲቪል ሰርቪስ የሚገባውን ያህል ጥናት ያደረገ አይመስለኝም። ሰዎችን ወደተለያዩ ከተማዎች አካባቢዎች የላከ መስሎ አልተሰማኝም። ለምሳሌ አማራ ክልል ላይ 1617 ነው። ስለዚህ ለቁርስ የተቀመጠው 161 ብር አካባቢ ነው ማለት ነው፣ በ10 ፐርሰንት። ለምሳ 400 ብር፣ ለእራትም እንዲሁ 400 ብር። ይሄ ምንም ላይል ይችላል። ነገር ግን አልጋ የተቀመጠው 646 ብር ነው። ስለዚህ አማራ ክልል ከተማዎች ላይ በ646 ብር ምን አይነት አልጋ አልጋ ሊገኝ ይችላል። ግን ምን አይነት አልጋ ነው የሚለውን ከነ ስፔሲፊኬሽን አስቀምጡልኝ ማለት ነው፣ እንደ መረጃ። ሁለተኛ አዳማ ከተማ ላይ የተቀመጠው ነው ይሄ ደግሞ 1607 ብር ነው የተቀመጠው። ስለዚህ አስሩን ፐርሰንት ስንወስደ ለቁርስ 160፣ ለምሳ 401፣ ለእራት አሁንም 401 ብር አልጋ ግን 642 ነው። ስለዚህ አዳማ ላይ 642 ብር ምን አይነት አልጋ ነው የሚገኘው የሚለውን ነገር ኮሜንት ላይ ጻፉልኝ። በተመሳሳይ ደቡብ ኢትዮጵያ ለአልጋ የተቀመጠው 668 ብር ነው። አዲስ አበባ እንግዲህ ለደረጃ 3 ማለት ነው። ደረጃ 3 ላይ ላሉ ሰዎች ነው ይሄ ስፔሲፊካሊ ደሞዛቸው ከ18000 ብር እና ከ18000 ብር በላይ ለሆኑት ብቻ ማለት ነው። ሌሎቹን አይመለከትም። ደሞዛቸው እዚህ ጋር 18000 ብር እና በላይ ላሉት ብቻ የተቀመጠውን ነው ማለት ነው። ስለዚህ አዲስ አበባ ላይ ለነዚህ ሰዎች የተቀመጠው 1013 ብር አካባቢ ነው። ስለዚህ በ1013 ብር ምን አይነት አልጋ ነው የሚገኘው የሚለውን ነገር ቼክ ታደርጋላችሁ ማለት ነው። ኦፍኮርስ በ1013 ብር የሚገኙ አልጋዎች አሉ። ነገር ግን በኋላ ላይ ወደ ደረጃ ሁለት ወደ ደረጃ ስንመጣ ያለውን ምናይ ነው የሚለው ሲዳማ በተመሳሳይ ለአልጋ የተቀመጠው 668 ነው። በቤኒሻንጉል ጉ 582 እንግዲህ ያልጋውን 40 40 የነገርኳችሁ ነው። እዚህ ጋር ኦልሬዲ እንትኑ አለ አበሉ አለ። ጋምቤላ 586፣ ሀረር 551። ሀረራውን በዚህ ብር ማግኘት የሚቻል አይመስለኝም። ሶማሌ 565። እንደውም ከሀረር የሶማሌ ክልል የጅጅጋ ቀነሰ ማለት ነው፣ ግን ሪያሊቲው እዛ እንደውም ይጨምራል። አፋር 578 ለአልጋ የተቀመጠው፣ ደቡብ ምዕራብ ኢትዮጵያ 668፣ ድሬዳዋ 651 ትግራይ 655 እንዲሁም ደግሞ ማዕከላዊ ኢትዮጵያ 668 ነው። ለደረጃ አንድ የተቀመጠው ማለት እኔ ምናልባት ለሲቪል ሰርቪስ ኮሚሽን እንደ ሀሳብ የምሰጠው ድጋሜ ብታጠኑ፣ ይሄ ጥናት ድጋሜ ቢደረግ ምክንያቱም ይሄ መልሶ እንደገና ለኮራፕሽን፣ ለሙስና ተጋላጭ እንዳይሆን ስጋት አለ። ለምሳሌ አንድ ሰው ለአራት ቀን ስራ የሚሄድ ከሆነ አሁን ባለው አሰራር አራት ቀን የተቀመጠው የውሎ አበል ስለማይበቃ ከአራት ቀን በላይ እንዲሞላ ይደረጋል ማለት ነው። እንደዚህ አይነት ክፍተቶች ከሚፈጠሩ ትክክለኛ የሚበቃውን እንዲያገኝ ቢያንስ ለአንድ ዓመት ሊቆይ የሚችል ኢንፍሌሽኑን ታሳቢ ያደረገ ጥናት አድርጋችሁ ከዛ በኋላ ሰዎች በዛ ቀን ብቻ እንዲሞሉ ቢደረግ የተሻለ አይሆንም ወይ ሌላ እንደገና ችግር እንዳይፈጥር የሚል ስጋት ስላለኝ ስራም እንዳያስተጓጉል ይሄ የደረጃ ሶስት ነው የደረጃ ሁለትን ስና የአማራ ክልል ላይ አምስቱ አርባ ስድስት ብር ነው ላልጋ የተያዘላቸው አዳማ አምስቱ አርባ አራት ብር ነው ደቡብ ኢትዮጵያ አምስት መቶ 67 ብር ነው። አዲስ አበባ 768 ብር አዲስ አበባ 768 ብር ምን አይነት አልጋ ነው ማግኘት የሚቻለው? ምናልባት ወይ ቦታውንም ቢጠቁም የሲቪል ሰርቪስ ኮሚሽን ያጠናባቸው እነዚህ አልጋዎች የት አካባቢ እንደሚገኙ ምን አይነት ደረጃ እንዳላቸው ከደህንነት አንጻር፣ ከሰላም ከጸጥታ አንጻር እንዴት ነው የሚለውን አይቶ ቢያሳውቅ ደግሞ የተሻለ ወይ ደግሞ ስምምነቶች ቢኖሩት ከሆቴሎች ጋር በተለያዩ አካባቢዎች ጥሩ ነው። ሲዳማ 567 ቤንሻንጉል ጉምዝ 514 ጋምቤላ ተመሳይ ነው። ሐረሪ 57 በዚህ ብር ማግኘት አይቻልም። ሐረር ሶማሊያ 494 በፍጹም የሚታሰብ አይደለም። አፋር 55 ደቡብ ምዕራብ ኢትዮጵያ 567 ድሬዳዋ 571 ትግራይ 553 ማዕከላዊ ኢትዮጵያ አሁን በእነዚህ ብሮች ምናልባት ሊኖር እኮ ይችላል። ግን ምን አይነት ነው ነው ምን አይነት አድጋ ነው የሚኖረው? ለምሳሌ የሳር ነው ተደራራቢ ነው ምን አይነት ነው የሚለውንም ነገር ኮሜንት መስጫ ላይ እንድጽፉልኝ የደረጃ አንድ እንግዲህ የመጀመሪያው ማለት ነው። ከ6000 ብር ጀምሮ የሚከፈላቸው የነዚህ ደግሞ ለምሳሌ አማራ ክልል ላይ 1200 ነው። ስለዚህ አልጋው 480 ነው ማለት። አዳማ ላይ 494፣ ደቡብ ኢትዮጵያ ላይ 502፣ አዲስ አበባ ላይ 655። አዲስ አበባ ሁን 655 ብር አልጋ አለው። የት አካባቢ ምን አይነት የሚለውን እስኪ ጻፉልን። ሲዳማ ሀዋሳ ያላችሁ 502 ብር አልጋ አለው። ቤኒሻንጉል ያላችሁ 459 ብር አልጋ ማግኘት ይቻላል። ጋምቤላ ያላችሁ 458 ብር አለው። የት አካባቢ በዛውም እንግዲህ ለሲቪል ሰርቪስም በተለያየ ምክንያት ለስራ ለሚሄዱ ሰዎችም ጥቆማ ይሆናል ማለት ነው። ሀረሪ ክልል በ511 ብር የቱጋ ነው ያለው? እኔ እንግዲህ የሀረር ልጅ ነኝ። 511 ብር አልጋ ያለበትን አካባቢ አላቅም። ምናልባት እንግዲህ ሀረር ያው ቤቴ ምዚ ስለሆነ ውጭ ስለማላድር ሊሆን ይችላል። አይ ዶንት ኖ ግን አይ ዶንት ቲንክ። ሶማሌ 439 ብር፣ በፍጹም የሚታሰብ አይመስለኝም። አፋር 441 ደቡብ ምዕራብ ኢትዮጵያ 52 ድሬዶ 514 ትግራይ 487 ማዕከላዊ ኢትዮጵያ 52። ስለዚህ እነዚህ አካባቢዎች ላይ የምትኖሩ ሰዎች ትክክለኛውን ያለውን ቁጥር እስኪ አሳውቁን በስንት ነው ምግቦችንም ጭምር ምግብ ለምሳሌ አማራ ክልል ላይ በ120 ብር ቁርስ ይገኛል ወይ ምሳ 300 ብር 300 ብር ተቀምጧል። ስለዚህ ይገኛል ወይ በዚህ ዋጋ የሚለውን ነገርም እንድታስቀምጡ ጠይቃቸዋል። ለምሳሌ ሀረር ላይ ለምሳ 319 ብር የተያዘው ለራትም እንደዛው ሶማሌ ላይ ግን 274 ብር ነው በኔ እኔ ባለኝ መረጃ ግን ሐረር ላይ ያለው ዋጋ ሶማሌ ላይ ካለው ከጅጅጋ ይቀንሳል ጅጅጋ ያለው ከሐረር እንደሚጨምር ነው በእኔ ያለኝ መረጃ ሁለተኛ የወጣው እንግዲህ ለዞን ዋና ከተሞች የክልል ዞን ዋና ከተሞች የተመደበው በጀት ነው እንግዲህ ወይ ደግሞ አበል ነው በተመሳሳይ መንገድ መስራት ይችላላችሁ እዚህ ጋርም ተመሳሳይ ነው ለቁርስ 10% ለምሳና ለራት 25 25% ለአልጋ ደግሞ 40% ማለት ስለዚህ አማራ ክልል ላይ 1432 ነው። ለምሳሌ ደረጃ 3 ትልቁ የሚባለው ማለት ደረጃን 970 ነው። ኦሮሚያ ላይ ደረጃ 3 ትልቁ የሚባለው 1407 ነው። ትንሹ ደግሞ 1078 ነው። ደቡብ ኢትዮጵያ 1341 ነው። ትንሹ 991፣ አዲስ አበባ ያው ከተማም ነው ከተማ አስተዳደርም ስለሆነ ነው። እዚጋ የዘለለው ሲዳማ 1341 ነው። ዝቅተኛው 994። ቤንሻንጉልጉምዝ ደረጃ 3 1281፣ ዝቅተኛው 945 ጋምቤላ 1355 ዝቅተኛው 977። ወይ ደግሞ የደረጃ አንድ ማለት ነው። ሀረሪም እንግዲህ ከተማውም ክልሉም እዛው ስለሆነ ነው። ሶማሌ 1323 ዝቅተኛው 917። አፋር 1348 ዝቅተኛው 991። ደቡብ ምዕራብ ኢትዮጵያ 1341 ዝቅተኛው 991። እንግዲህ አይታችሁ ከሆነ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ማዕከላዊ ኢትዮጵያ ተመሳይ ነው፣ 1340 ላይ የተቀመጠው። እነዚህ አካባቢዎች ላይ የምትኖሩ ሰዎች በየከተማው ያለው ዋጋ ተመሳይ ነው የሚለውን ነገር አስቀምጡ። ድሬዳዋ ያው ከተማ አስተዳደር ነው፣ ከተማውም እዛው ነው። ትግራይ 1460 ዝቅተኛ 977፣ ማዕከላዊ ኢትዮጵያ 1340 ዝቅተኛ 991 ላይ ተቀምጠው ማለት ነው። እንግዲህ በተመሳሳይ የወረዳ ከተሞችና የማዘጋጃ ቤት ከተሞችም አበል ተቀምጧል። ለምሳሌ አማራ ክልል 1190 ትልቁ ነው፣ 789 ዝቅተኛው ወይ ደግሞ ደረጃ 1 ኦሮሚያ 1271 ደቡብ ኢትዮጵያ 1187 ሲዳማ 1187 ቤንሻንጉል ጉምዝ 1061 ጋምቤላ 1148 ሶማሊያ 1131 አፋር 1263 36 ደቡብ ምዕራብ ኢትዮጵያ 1187 ያው ተመሳይ ነው። ደቡብ ኢትዮጵያ ደቡብ ምዕራብ ኢትዮጵያና ማዕከላዊ ኢትዮጵያ ተመሳኝ ነው። እንግዲህ በዚህ አካባቢ የምትኖሩ ሰዎች ተመሳኝ ነው ወይ ዋጋ፣ ምግብ፣ ቁርስ፣ ምሳ፣ እራት፣ አልጋ ሴኝ ነው የሚለውን ኮሜንት ላይ ጻፉልኝ። ማዕከላዊ ኢትዮጵያም 1187 ነው። ትግራይ 1250 የተቀመጠው ማለት ነው። ሶ ምናልባት የወጣው ዶክመንት የሆነ የተቆራረጠም ነገር አለው። ለምሳሌ እዚህ ጋር ሰባተኛውን ብታነቡት ሙሉ እንትኑን መረዳት አይቻልም። የተቆራረጡ ነገሮች አሉት። ነገር ግን አንድ ፖይንት እዚህ ጋር ጠቅሽ ለማለት የገጠር ቀበሌ የቀኑ ውሎ አበል በደሞዝ ደረጃ ልዩነት ሳይደረግ ለሁሉም የመንግስት ሰራተኛ ሁለት መቶ ብር ይከፈላል የሚለው ስለዚህ በሁለት መቶ ብር ሪሊ የገጠር ቀበሌዎችን ቁርስ ምሳ እራት አልጋ መሸፈን ይቻላል የሚለውን ነገር እንግዲህ ከግምት ውስጥ ገብተዋል የሲቪል ሰርቪስ ሰራተኞች ይህን ነገር ሄደው አይተዋል የሚለውም እሱም እንግዲህ በገጠር አካባቢ ያላቸው ሰዎች ኮሜንት አድርጉበት ሌላው ግን ምንድነው ይህንን ነገር ለመቀየር መሞከሩ በራሱ በጣም ጥሩ ነገር ነው ተብሎ ይታሰባል ግን ከተቀየረ አይቀር ደግሞ በስነስርዓት ቢቀየር መልሶ ለሙስና አጋላጭ የሚሆንበት መንገድ ቢዘጋ አንደኛው ኮሚቴ ነው ሁለተኛ ደግሞ እንደ ሀሳብ ማነሳው ምንድነው ኦቨርታይሞችስ እንዴት ሆኑ ለምሳሌ ኦብቲ አሁን ደሞዝ ተጨምሯል ስለዚህ ኦቨርታይምም እንግዲህ ክፍያዎች መጨመር አለባቸው በደሞዝ ስኬል መሆን አለባቸው ስለዚህ እሱም ቶሎ መውጣት ያለበት ይመስለኛል ዞሮ ዞሮ በተመሳይ ፊስካል ይር ውስጥ እስካለን ድረስ ማለት ነው ይሄ እነዚህ ነገሮች ለማሳሰብ እወዳለሁ ከዛ በተጨማሪ አሁንም ለግል ሰራተኞች የመነሻ ደሞዝ በመንግስት መወሰን አለበት የሚል ሀሳብ ነው ያለኝ። አሁንም ደግሞ ፊክስር ገቢ የሚያገኙ የጡረታ የሚጠብቁ ሰዎችም ለዚቻ ሀገር አገልግለዋል፣ ደክመዋል። ስለዚህ ለነሱም ደግሞ ማሻሻያው ይገባቸዋልና እንዲደረግላቸው የሚል ጥያቄ ማቅረብ ፈልጋለሁ። ቻናሉ ኢኮኖሚክስ ኤን ማቴማቲክስ ባይ ሀብታሙ ነው። በዚህ ቻናል ላይ የተለያዩ የኢኮኖሚክስ ትምህርቶች ይሰጣሉ ከዘጠነኛ ክፍል እስከ 12፣ እንዲሁም ደግሞ ለዩኒቨርሲቲ ተማሪዎች ለፍሬሽማን አንደኛ ዓመት ለሚገቡ ኢንትራሽት ኢኮኖሚክስ፣ ለሌሎቹ ደግሞ ማይክሮ ኢኮኖሚክስ ኢኮኖሜቲክስ አለ። ለቢዝነስ ና ኢኮኖሚክስ ተማሪዎች እንዲሁም ለፖስት ግራጅዌት ተማሪዎችም እንግዲህ ኢኮኖሜቲክስን እነሱን መጠቀም ይቻላሉ ማለት ነው። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። መቼም ላይክ የምታደረጉት አሁን ነው ማለት ነው። ቴንክ ዩ